ሰላም ጤና ይስጥልኝ፣ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በአፋር ክልል በህወሀት ቡድን ላይ የተደረገ ባለው ታላቅ የተቃውሞ ሰልፍ ዛሬ ህዳር 2 2018 ዓ ም ቀጠለ። በአፋር ክልል ትናንትና ህዳር 1 2018 ዓ.ም ተመረጠ ጠዋት ላይ የተጀመረው የአፋር ክልል ወሰንን ጥሶ የገባውን የህወሀት አንጃ ቡድንን በመቃወም በክልላችን ውጡ የሚል የተቃውሞ ሰልፍ ዛሬም በበራህሌ፣ በያሎ፣ በያሎና በጎሊና ወረዳዎችም ተካሂዷል። የአፋር ክልል ወሰንን በመጣስ ወደ አፋር ክልል የገባው በነፈት ለወርቅ ሞንጆሪኖ የሚመራው የህወሀት ቡድን ጥቅምት 26 2018 ዓ.ም በከፈተው ጦርነት ማርን ወሯል በሚል ተቃዋሚ ሰልፈኞቹ ድምጻቸውን እያሰሙ ይገኛሉ። ከዚህ በተጨማሪም ህወሀት የኢትዮጵያ ጠላት ነው ባንዳና ባንዳ ምንም ቢተባበሩም ህልማችንን እውን ከማድረግ አያግቱንም የሚሉ በአፋርኛና በአማርኛ ቋንቋ የተጻፉ መፈክሮችን በሰልፎቹ ታይተዋል። የትግራይ የሰላም ኃይል ስድስት የመደራደሪያ ቅድመ ሁኔታዎችን አቀረበ በሐራ መሬት የሚገኘው የትግራይ የሰላም ኃይል የወጦር አዛዥ ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልስ ስድስት ጉዳዮች የትግራይ የሰላም ኃይል የመደራደሪያ ነጥቦች አሉት በማለት አስቀምጧል እነሱም አንደኛ ሁሉን አቀፍ የትግራይ ክልል ጊዜያዊ መንግስት እንዲቋቋም ሁለተኛ የትግራይ ሰራዊ ሰራዊት ከህወሀት መዳፍና አሽከርነት ተላቆ የህዝብና የመንግስት እንዲሆን፣ ሶስተኛ ከኮርና ኮር በላይ አዛዦች በተላለፈው ውሳኔ ለደረሰው ኪሳራ ተጠያቂዎች ተለይተው ለፍርድ እንዲቀርቡ፣ አራተኛ በትግራይ ያለው የወርቅ ስርቆት አፈናና ግድያ እንዲቆም፣ አምስተኛ በሀገር ውስጥና በሱዳን የሚገኙ ተፈናቃዮች ከህወሀት ካድሬዎች ጫና ተላቀው ወደ ቀያቸው እንዲመለሱ፣ ስድስተኛ በፕሪቶሪያ ስምምነት መሰረት የወል ጥንቃይት ጉዳይ በሰላማዊ መንገድ እንዲፈታ መስራት የሚሉ ቅድመ ሁኔታዎችን አስቀምጠዋል። የኢትዮጵያ አየር ኃይል ዘጠነኛ አመት የምስረታ በዓል ህዳር 21 ይከበራል። የኢፌዴሪ አየር ኃይል ዘጠነኛ አመት ክብረ በዓልን አስመልክቶ የአየር ኃይል ዋና አዛዥ ሌተናል ጄኔራል ይርማ መርዳሳ መግለጫ ሰጥተዋል። ሌተናል ጄኔራል ይርማ መርዳሳ በመግለጫቸው ኢትዮጵያ እንደ አየር ኃይል ያሉ ዘመናዊ ተቋማት ከገነቡ ሀገራት አንዷ ነች ብለዋል። ኢትዮጵያ ጥንታዊ ሀገር ናት ያሉት ሌተናል ጀነራል ይልማ መርዳሳ ከአፍሪካ ቀድማ ዘመናዊ አገልግሎት ሰጪ ተቋማትን የገነባች ሀገር መሆኗን ገልጸዋል። ከእነዚህ ተቋማት መካከል የኢፌዴሪ አየር ኃይል አንዱ መሆኑን ጠቁመው ተቋሙ ራሱን በሰው ኃይል፣ በውጊያ መሰረተ ልማትና በሌሎች ዘርፎች እያጠናከረ ነው ብለዋል። የዘንድሮ ዘጠነኛ የአየር ኃይሉ የምስረታ በዓል ህዳር 21 ቀን በተለያዩ መርሃ ግብሮች በድምቀት እንደሚከበር ሌትናል ጀነራል ይርማ መርዳታ ገልጸዋል። የምስረታ በዓሉ በተለያዩ ሁነቶችና ትርኢቶች እንደሚከበርም ጠቅሰዋል። የምስረታ በዓሉን ምክንያት በማድረግም ህዳር 21 ላይ የአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል ሀሳብ በቢሾፍቱ ከተማ የ10 ኪሎ ሜትር ዓለም አቀፍ የጎዳና ሩጫ ይካሄዳል ተብሏል። በመግለጫው የተገኙት የቢሾፍቱ ከተማ ከንቲባ አለማየው አሰፋ የሩጫ ውድድሩ ጨምሮ ሌሎች ሁነቶች ለከተማዋ ገጽታና እድገት ከፍተኛ አስተዋጽኦ እንዳለው ተናግረዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን በበኩላቸው በዚህ የጎዳና ሩጫ ከተለያዩ ሀገራት የሚመጡ ተሳታፊዎች ጨምሮ ከ25 ሺ በላይ ሰዎች ይሳተፉበታል ብለዋል። ይህ የጎዳና ላይ ሩጫ በቢሾፍቱ በቋሚነት እንደሚዘጋጅም ተጠቅሷል። ሩሲያ የአፍሪካን የሰው ሰራሽ አስተውሎት ዘርፍ ለማገዝ የሚያስችል የድጋፍ መርሃ ግብር ይፋ አደረገች። የሩሲያ አፍሪካ ትረስትድ ኤአይ ጉባኤ በአዲስ አበባ ዩኒቨርሲቲ እየተካሄደ ይገኛል። ሩሲያ በአፍሪካ በሰው ሰራሽ አስተውሎት ዘርፍ የሚደረጉ የጥናትና ምርምር ስራዎችን ለማገዝ የሚያስችል የድጋፍ መርሃ ግብር ይፋ ማድረጓን ስፑትኒክ ዘግቧል። መርሃ ግብሩ የሩሲያ አፍሪካ ትረስትድ ኤአይ ጉባኤ በአዲስ አበባ ዩኒቨርሲቲ አዘጋጅነት መካሄድ በጀመረበት በትላንትና ዕለት ይፋ ሆኗል። በጉባኤው ንግግር ያደረጉት የሞስኮው የኮሚኒኬሽንና የኢንፎርሜቲክስ ቴክኒካል ዩኒቨርሲቲ ዳይሬክተር ሰርጌይ ኤሮኬን መርሃ ግብሩ የሩሲያና አፍሪካን የረጅም ጊዜ አጋርነት የበለጠ እንደሚያጠናክር ገልጸዋል። ፕሮፌሰር ሰርጌይ በሚቀጥለው አመት እስከ 100 ሺህ ዶላር የሚደርስ ገንዘብ ድጋፍ የሚያስገኝ ውድድር እንደሚካሄድም አስታውቀዋል። አፍሪካ ሰው ሰራሽ አስተውለትን ማለትም ኤአይ ከመሳሰሉ የቴክኖሎጂ ውጤቶች የተጣጣመ እድገትን ለማስመዝገብ የሚያስችል ያልተነካ እምቅ አቅም አላት ብለዋል። ጉባኤውን በንግግር የከፈቱት የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ዶክተር ሳሙኤል ክፍሌ በበኩላቸው ጉባኤው በሩሲያና አፍሪካ የኤአይ ባለሙያዎች መካከል የሚደረገውን ዓለም አቀፉ ውይይት እንደሚያሳድግ ገልጸው እውቀት ድንበር ዘለል ሲሆን ለውጥ ያመጣል ብለዋል። ጉባኤው ከትናንትና ዕለት ጀምሮ ለሶስት ቀናት የሚቀጥልም ይሆናል። አምስት መቶ አስራ ዘጠኝ የባንክ አካውንቶች ታግደዋል ሲል የብሔራዊ መረጃና ደህንነት አገልግሎት አስታወቀ። አንድ መቶ አስራ ሁለት ኢትዮጵያውያን እና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር ውለዋል። የክሪፕቶ ካረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ አካላት ላይ እርምጃ ተወስዷል። የብሔራዊ መረጃና ደህንነት አገልግሎት ኒስ በተቀናጀ መንገድ ህገወጥ የውጭ ምንዛሬ አሻጥሮችን ሲፈጽሙ ተደረሰባቸው ያላቸውን አንድ መቶ አስራ ሁለት ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጿል። የብሔራዊ መረጃና ደህንነት አገልግሎት ከፋይናንስ ደህንነት አገልግሎት፣ ከኢትዮጵያ ፌዴራል ፖሊስ፣ ከክልል የጸጥታ አካላት ጋር በመሆን በህብረተሰቡ ጥቅማ በፋይናንስ አሻጥር ላይ በተሰማሩ አካላት ላይ ስምሪት መደረጉን አመላክቷል። በዚህም 112 ኢትዮጵያውያንና የተለያዩ ውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጿል። ከህገ ወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውን፣ የተለያዩ ኤግዚቢቶች መያዝ ዛቸውንም ጠቅሷል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስወራዎች፣ የግብር ስወራዎች፣ ህገወጥ ገንዘብን ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ፣ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን አመላክተዋል። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በውጭ ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት የማያዳግም ህጋዊ እርምጃ መወሰዱን ጠቁሟል። በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፈቃዳቸው በፈጸሙት ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰረዘባቸውን ዓለም አቀፍ የሐዋላ አስተላላፊዎችና ህገወጥ የሐዋላ ድርጅቶችም እርምጃ እንደተወሰደባቸውም አሳውቋል። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅት ባለቤቶችም በቁጥጥር ስር እንደዋሉ አመላክቷል። የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ አካላት ላይ እርምጃ እንደተወሰደም አመላክቷል። አሁንም የሚወሰደው እርምጃ ተጠናክሮ እንደሚቀጥል አገልግሎቱ በላከው መግለጫ አሳውቋል ብሏል። ቲክቫ የቀድሞው የፈረንሳይ ፕሬዝዳንት ከእስር ሊፈቱ ነው። የቀድሞው የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ የተላለፈባቸውን የአምስት ዓመት እስር ቅጣት ከጀመሩ ከሶስት ሳምንታት በኋላ ከእስር እንዲለቀቁ ተወስኗል። የፓሪስ ፍርድ ቤት በሰጠው ውሳኔ የሰባ ዓመቱ ሳርኮዚ የጥፋተኝነት ውሳኔያቸውን ይግባኝ በሚጠባበቁበት ጊዜ ከእስር እንዲፈቱ ፈቅደዋል። ይሁን እንጂ የቀድሞው ፕሬዝዳንቱ በፍርድ ቤት ቁጥጥር ስር ሆነው እንዲቆዩም ገድ

ፍርድ ቤቱ ሳርኮዚ ላይ በርካታ ገደቦችን የጣለ ሲሆን ከነዚህ መካከል ከፈረንሳይ እንዳይወጡ ሙሉ በሙሉ የጉዞ ክልከላ አንዱ ሲሆን በቤታቸው በሚቆዩበት ወቅትም የኤሌክትሮኒክስ መከታተያ እንዲያደርጉ ሊጠየቁ ይችላሉ። ሳርኮዚ በጥቅምት ወር እንደ አውሮፓውያን አቆጣጠር በሁለት ሰባት ለፕሬዚዳንታዊ የምርጫ ዘመቻቸው ከሟቹ የሊቢያ መሪ መዋመር ጋዳፊ የገንዘብ ድጋፍ ለማግኘት ሞክረዋል በሚል በወንጀል ሴራ ጥፋተኛ ተብለው ነበር። የቀድሞው ፕሬዚዳንት ከተከሰሱባቸው ሌሎች የሙስናና ሕገወጥ